ሰላም ሰላም፣ ውድ የሰኔ ዘሚካኤል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን፣ እኔ ሰላም ነኝ። ለዛሬ ወደ አዘጋጅ የውላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ የተከታታዮቻችን፣ እንግዲህ በቀደመው ፕሮግራሞቻችን ስለ ንግስት አዜብ፣ ስለ አርዌው ንጉስ፣ ስለ ንጉስ ምኒልክ ተነጋግረን እንደነበረ እናስታውሳለን። በዛሬው ዕለት ደግሞ እንግዲህ ንጉሱ ልጁን ወደ ኢትዮጵያ በሚልክበት ጊዜ አንግሶ በሚልክበት ጊዜ የበኩር የበኩር የተባሉትን በጠቅላላ ስጡ ብሎ ህዝቡን ጠይቋቸው እንደነበረ እናስታውሳለን። ህዝቡም የበኩር የተባሉትን ለንጉሱ እንደሰጡትና ከንጉሱ ጋራ ከቀዳማዊ ምኒልክ ጋራ ወደ ኢትዮጵያ ሀገር ሊመጡ እንደተነሱ ተነጋግረ እንደነበረ እናስታውሳለን። በዛን ጊዜ ስ እነዛ የተላኩት የበኩር ልጆች ምን ሆኖ እንደነበረ በዛሬው ዕለት ደግሞ እስከ ታቦተ ጽዮን ለመውሰድ እንዳሰቡ እንዴት ሊወስዷት እንደተነሱ በምንያት መንጎ መንገዱ ታቦተ ጽዮንን እንግዲህ ታቦተ ጽዮንን ከሌዋውያን ካህናት በስተቀር ማንም ሰው ሊነካትና ሊያነሳት አይችልም። ግን እነዚህ የበኩር ልጆች የተባሉት እንዴት ታቦተ ጽዮንን ከመንበሩ አንስተው ወደ ኢትዮጵያ ይዟት እንደመጡት በጥቂቱ እንመለከታለን ማለት ነው። እንግዲህ ከንጉሱ ጋር እንዲሄዱ የታዘዙት የእስራኤል መኳንንት ልጆች ግን የሀገራችንን ትውልዳችንን፣ ዘመዶቻችንና የሀገራችንን ሰዎች ትተናል፣ ምን እናድርግ ሲሉ በአንድነት መከሩ። አሁንም በዚህ እርስ በርሳችን እንዋደድ፣ እዚያም እግዚአብሔር ነውና የሚቸኩልም የሚዘገጅም ሳይኖር እዚህም ሳንፈራና ሳንጠራጠር ዘመዶቻችንን ሳያውቁ ቃል እንገባባ፣ የእግዚአብሔር ፈቃድ ይሁን ለሱም ለዘላለሙ ምስጋና ይገባል አሉ። የካህናት ልጆች አዛሪያስና አልሚያስም ዘመዶቻችን ስለጠሉን ነው እንጂ ሌላውስ አያሳዝነንም ሲሉ መለሱ። ይልቁንም ደግሞ ስለመቤታችን ሲሆን እናዝናለን፣ እሷን አስቀርተውብናልና፣ በእሷም ምክንያት ለእግዚአብሔር ሰጥተውናልና፣ እስከ ዛሬም ተልከንናታልና ስለ እርሷ እናዝናለን። እሷን ያስቀሩብናል በእሷ ምክንያት ፈጽሞ እናለቅሳለን አሉ። ሌሎችም መልሶ በእውነት እሷ መቤታችን፣ ተስፋችን፣ መመኪያችን ናት። በእሷም ብጽሐት አደረግን። እንዴት ስመቤታችንን ሲሆን ልንተዋት እንችላለን? ለእሷም ተሰተናል። ምን እናድርግ? ትእዛዙን እንቢ ብንል ንጉሱ ይገድለናል። ከአባቶቻችንም ቃልና ከንጉሱ ትእዛዝ መተላለፍ አንችልም። ስለመቤታችን ሲሆን ምን እናድረግ? ሲሉ ተማከሩ። የካህኑ ሳዱቅ ልጅ አዛሪያስን መልሶ የምናደርገውን እኔ እነግራቸዋለሁ፣ እኔ እመክራቸዋለሁ። ብንሞትም በሕይወት ብንኖርም ብንያዝም ብንወጣም እስከ ሞት ድረስ ላትናገሩ ቃል ኪዳን ግቡልን፣ ማሉልኝ አላቸው። እነሱም በእስራኤል አምላክ በእግዚአብሔር ስም የእግዚአብሔር ታቦት ሕግ በሆነችው ሲሆን ለአብርሃምን በተሰጠው ተስፋ በይስሐቅም ቸርነትና ብርታት ያዕቆብን እና ከእሱም በኋላ ለዘሩ የባዕድ አገርን ባወረሰው ማሉለት። በማሉለትም ጊዜ መልሶ እመቤታችን ጽዮንን እንወስዳት ዘንድ ፍቀዱ፣ እንዴት እንደምንወስዳት እነግራችኋለሁ። በምክር ተስማሙ። እግዚአብሔር ከፈቀደ እመቤታችንን ከእኛ ጋር መውሰድ እንችላለን። ቢያውቁብንና ቢገድሉንም አያሳዝነንም፣ ስለ እመቤታችን ጽዮን እንሞታለንና አላቸው። ሁሉም ተነስተው ራሱን፣ ፊቱን፣ አይኑንም ሳሙት። ያማከርከን ነገር ሁሉ እናደርጋለን። ከአንተ ጋር እንሞታለን፣ ከአንተም ጋር እንድናለን። ስለእመቤታችንም ብንሞት አናዝንም፣ ብንድንም እግዚአብሔር የወደደ ይሆን አሉ። ከእነሱም አንዱ ስሙ ዘካርያስ የተባለ የዮአስ ልጅ በልቡ ውስጥ ካለው የደስታ ብዛት የተነሳ መቀመጥ ተሳነኝ። በእውነት አንተ ጽዮንን መውሰድ ትችላለን፣ ሐሰት አይደለም። ስለ አባት ወደ እግዚአብሔር ቤት ትመለሳለህና፣ ቁልፉንም ሁልጊዜ በእጅህ ነውና ቁልፎንም ከእጅ ሳይወስዱ የምንሞክርበትን አፈላልግ። ንጉሡ ሰለሞን ያደረጋቸውን የተሰወሩ መስኮቶችን አንተ ታውቃለ። አባትህ በቅድስተ ቅዱሳን ስለ ራሱና ስለ ሕዝቡ ለመሥዋዕት በየዓመቱ ከመግባቱ በቀር ካህናቱም ወደዚህ የሚገቡበት ምክንያት የለም። ለዚህ ፈቃድ ይሆን አስብ። እሷን ተወስድና ከእሷ ጋር እንድንሄድ ትፈቅድ ዘንድ ቸላ አትበል። እኛን አሳልፈው እንደሰጡን ለእኛ ደስታና ለአባቶቻችን፣ የእሷ ከእኛ ጋር ወደ ኢትዮጵያ መምጣት ሐዘን ይሁን አለን። ከዚህ በኋላ አዛርያስ አላቸው፣ የምላችሁን አድርጉ፣ ያሻነውንም እናገኛለን። እያንዳንዳችሁ አስር አስር ብር ስጡኝና በገንዘቡ ያማሩ ጽላቶቹ የጽላቶቹ ሥራ እንዲያፋጥንልኝ ስለ ገንዘቡ ፍቅር በእመቤታችን በቁመቷ፣ በወርዷ፣ በርዝመቷ በልኳ ያጠጋጋልኝ ዘንድ ለጠራቢው እሰጠዋለሁ። ስፉንም ሰፍሬ እሰጠውና ታንኳዎችን አደርግ ዘንድ ችንካል አድርግልኝ እለዋለሁ። በባህርም ላይ እንሄዳለንና መርከቧ ብትጎዳ ወደ ታንኳው እንድንገባና ከባህር እንድንዘንድ ይረዳናል። እኔም ሳላጠጋጋ እያንዳንዱን ነጠጥዬ እወስዳለሁ። ከዚያ ምንጨቶችን አጠጋጋቸዋለሁ በጽዮንም መቀመጫ አስቀምጣቸዋለሁ የጽዮንንም ልብስ አለብሳቸዋለሁ ጽዮንንም እወስዳታለሁ። ምድርንም ቆፍሬ እስኪሄድ ድረስ ከዚያ ዚያ አስቀምጣታለሁ። ከኛ ጋር እንወስዳታለን። ለጌታ ለንጉሱ ግን ርቀን እስክንደርስ ድረስ አንነግረውም ተባባል ሁሉም። ከዚህም በኋላ ሁሉም አስር አስር ብር ሰጡት። እሱም ተቀበለና ለእንጨት ጠራቢው ሰጠው። በአንድ ጊዜ ከቤተ መቅደሱ እንጨት ስርፍራፊ አሳምሮ ሠራለት። ደስም ተሰኝና ለወንድሞቹ አሳያቸው። ስም ሌሊት ተኝቶ ሳለ የእግዚአብሔር መልአክ ተገለጸለትና በየአመቱ ለኃጢአታችሁ የሚቀርቡትን አራት ፍየሎች ለአንተ ለኤርምያስ፣ ለአቢስና ለማክሪ ውሰድ። እንዲሁም የአመቱን አራት ንጹ በጎች ትወስዳለ። አንድ ቀን ቀንበር ያላረፈበት ላም ትወስድና በምስራቅ በኩል ትሰዋት አለ። በቀኟና በእግሯ በምዕራቧና በመውጫዋ በኩል ትሰዋቸዋለ ጌታችሁ ዳዊትም፣ ለንጉሡ ሰለሞን አባቴ ሆይ ከአንተ ዘንድ አንድ ነገርን እለምንሃለው ለተቀደሰችው አገር ለኢየሩሳሌም ለተቀደሰችውና የእግዚአብሔር ታቦት ግ ለሆነችው ለመቤታችን ለሰማያዊታ ሲሆን እሰዋ ዘንድ ነው ብሎ ይንገረው። ደግሞም እንደሚያውቅ የካህን ልጅ ይሰዋልኝ ይለዋል። አንተንም ያዛሃለ አንተም ትሰዋለ ከሰዋህም በኋላ የእግዚአብሔር ታቦት ሕግ ታወጣታለህ አለው። ደግሞም ስታወጣት እንዴት እንደምታደርጋት አሳይሃለሁ። ይህ ከእግዚአብሔር ዘንድ ሆኗልና እስራኤል እግዚአብሔርን አስቆጥተውታልና ስለ ሀገረ የእግዚአብሔር ታቦት ሕግ ከነሱ ትወሰዳለች አለው። አዛርያስም ከእንቅልፉ በነቃ ጊዜ ፈጽሞ ደስ አለው፣ ልቡ ህሊናውም በራ። የእግዚአብሔር መልአክ በሌሊት ባሳየው ሁሉን እንደባረከውና እንዳጸናው እንዳስገነዘበውም አሰበ። ወደ አባቶቹም ሄደ፣ በአንድነትም ተሰበሰቡ። የእግዚአብሔር መልአክ እንደተገለጸለት፣ የእግዚአብሔር ታቦተ ህግም እንደተሰጣቸው፣ እግዚአብሔርም የእስራኤልን መንግሥት ቸል እንዳላትና ክብራቸውን ለሌላ አሳልፎ እንደሚሰጣት የእግዚአብሔር እንደሚሰጣት የእግዚአብሔርን ታቦተ ህግ እኛ እንደምንወስዳት የሰለሞንም መንግስት ወደ እኛ እንደተወሰደችና ለልጁ ለኢዮርባአብም ከሁለት ነገድ በቀር እንዳልቀረችለት የእስራኤል መንግስት እንደምትከፈል ሁሉ ነገራቸው። አሁንም እንደዚህ ያለ ስላሳየኝ ደስ ብሎኛልና ደስ ይበላችሁ። የክነታቸውን የመንግስታቸውን እድል ከእኛ ጋር ትሄዳለች። ይህ በእግዚአብሔር ፈቃድ ሆኗንና አላቸው። አሁንም ነው ጌታችን ዳዊት አባቱን ልሰዋ እንዲለው እነግራው ዘንድ እንሂድ አላቸው። ሄደውም ነገሩት። እሱም ተደስቶ ወደ እሱ እንዲመጣና ወደ አባቱ እንዲልከው ወደ ዳሄ ልጅ ወደ ዩ ላከው። እሱም መጣ። ዳዊትም ወደ አባቱ ወደ ሰለሞን ወደ አገሬ ይሄድ ዘንድ ፍቀድልኝ፣ ባደረክልኝም መልካም ነገር ሁሉ አመሰግናለሁ፣ ጸሎትክም በሄድኩበት ሁሉ ጊዜ ትከተለኝ ሲል ላካል። እነሆም አሁንም አዲት ልመና አቀረበላቸው። ሞገስንም አግኝቼ ቢሆን ፊትህን ከእኔ አትመልስ። እኔ ሎሌ እሄዳለሁና ስለ ኃጢአቴ በዚች ቅድስት አገር ኢየሩሳሌም የደህንነት መሥዋዕት ለእግዚአብሔር ታቦት ሕግ ለጽዮን እሰዋ ዘንድ እሻለሁ። ለመንግሥት ሰላም ይሁን አለው። ለዮዳይ ልጅ ዮአስም ሄደና ለንጉሡ ሰለሞን ነገረው። በዚህ ነገር ተደሰተ። ልጁም መስዋዕቱን ይሰዋ ዘንድ መሠዊያውን እንዲያዘጋጅ አዘዘ። ለእግዚአብሔርም የተሳለውን መቶ በሬዎች፣ መቶ የላም ፍሪዳዎች፣ አስር ሺህ በጎች፣ አስር ሺህ ፍየሎች ደሞን አፍስሶ ይሰዋ ዘንድ ለመሥዋዕት የሚቀርቡ ከየአይነቱ አስር አስር ከሚበሉ የዱር አራዊት በየአስራ ሁለቱ ደግሞ የካህኑ ልጅ አዛርያ ስለ እኔ ሆኖ ይሰዋልኝ ብሎ ላከ። የ12ቱ በሮች እሱም የወደድከውን አድርግ አለው። ስለዚህም ነገር አዛርያስ ደስ ተሰኘ። ሄዶም ከአባቱ መንጋ ቀንበር ያላደረገበት ያላረፈበት አንዲት ላምና ንጹሕ የሆነ አንድ ዓመት የሆናቸው አራት በጎች አመ ንጉሱም ይሰዋ ዘንድ ሄዳል። ካህናቱ ተዘጋጁ፣ ድሆችም ተሰበሰቡ፣ የሰማይ ውፎቹም ተደስቶ በዚችም ዕለት ታላቅ ደስታ አደረጉ። አዛርያስም የእግዚአብሔር መልአክ በሌሊት እንዳዘዘው ከንጉሱ መሥዋዕት ጋር ጨምሮ የራሱን መሥዋዕት ሰዋ። መሥዋዕቱንም ከሰው ሁሉ ከሰው በኋላ ወደ ቤታቸው ገቡ። ገብተውም ያው ተኙ። እነሆ የእግዚአብሔር መልአክ ላዛርያስ ደግሞ ታየው። በላዩም ላይ እንደ እሳት ምሰሶ ወጣ፣ በብርሃኑም ቤቱ ሞላ። አዛርያስንም አስነስቶ ቁም፣ ጽና፣ ወንድምህንም ኤልሚያኖስንና አብሳንን ማክሪንንም አንቃ። እነዚህ የጽላት እንጨቶች ውሰዱ። እኔም የቤተ መቅደሷን በሮች ከፍትልሃለሁ። የእግዚአብሔርንም ታቦት ውሰዳት። ያለ ደዌና ሕማምም ትወስዳት አለ። እኔም ለዘላለም ከሰዋ ጋር እንድኖር በአያያዟም መሪ እንደሆነልህ ከእግዚአብሔር ታዝዣለሁ አለው። እነዚያም ጽላቶች ያዝ፣ ወደ እግዚአብሔርን ቤት ሂዱ። ከውጭ እስከ ውስጥ በሮች ሁሉ ክፍት ሆነው አገኙ። የበሮቹ መከፈት የእግዚአብሔር ታቦተ እስካለችበት ድረስ ነበረ እስተ ቅድስተ ቅዱሷ ድረስ ነበረ። ያን ጊዜም የእግዚአብሔር መላክ ይጠብቃት ነበርና እንደ ቅጽበት አይን ተነሳች። እግዚአብሔር ቅድግን ባልተነሳች ነበረ። አራቱን አነሷትና ወደ አዛሪያስ ቤት አስገቧት። ወደ እግዚአብሔርም ቤት ገቡ። በጽዮንም ማስቀመጫ እንጨቶችን አገጣጥመው እንጨቶቹንም በጽዮን ልብሶች ሸፈኗቸው። በሮቿንም ዘግተው ወደ ቤታቸው ተመለሱ። ማብሪያ የማይጠፋ መብራት አለና ያንን ማብሪያውንም ይዘው በመሸሸጊያው አስቀመጧት። በግንም ሰውላት፣ ነጭ እጣንንም አጠኑላት፣ ቀይ ግምጃንም አነጠፉላት። በመሰወሪያም ውስጥ ሰባት ቀንና ሰባት ሌሊት አስቀመጧት። ከዚህም በኋላ ያው ቀዳማዊ ምኒልክ ወደ ሀገሩ ይመለስ ዘንድ ወደ አባቱ ወደ ንጉሱ ሰለሞን ቀረበና፣ አባቴ ሆይ ባርከኝ አለው። ሰገደለትም አንስቶም ባረከው። ራሱንም አንስቶ አባቴን ዳዊትን አባታችንንም አብርሃምን የባረከ ብሩክ አምላክ ሁልጊዜ ከአንተ ጋር ይሁን። ያዕቆብን እንደባረከውና ዘሩንም እንደ ሰማይ ኮከብና እንደ ባህር አሸዋ እንዳበዛው አብርሃምም አባቱን ይስሐቅን እንደባረከው ዘርህን ይባርከው። በረከት እንደ ሰማይ ካፊያና እንደ ምድር ስፋት ይሁን። እንስሳ ሁሉ፣ የሰማይ አውፎች፣ የዱር አራዊትና የባህር ዓሳዎች ይታዘዙለ ሙሉ እንጂ ጎዶላ አትሁን። ፍጹም እንጂ ከፊል አትሁን። የዋ እንጂ ክፉ አትሁን። ጤናማ እንጂ ታማሚ አትሁን። ቸር እንጂ ተቀባይ አትሁን። ንጹሕ እንጂ ጎስቋላ አትሁን። ጻድቅ እንጂ ኃጥእ አትሁን። ይቅርባይ እንጂ አመፀኛ አትሁን። መልከ ቅን እንጂ መልከ ክፉ አትሆን። ታጋሽ እንጂ ቁጡ አትሆን። ጠላቶች ይፈሩ ከእግር በታች እስገዱል ቅድስቲቷና ሰማያዊቷ የእግዚአብሔር ታቦተክ እመቤቴ ጽዮን በልብ ባሰብክ በእጅም በተመለከት ከሁሉ መሪት ሆነ። የሩቅና የቅርቦ ያንተ ይሁን። ዝቅተኛውና ከፍተኛው ያንተ ይሁን። ደካማውና ብርቱ ያንተ ይሁን። የውስጡና የውጩ ያንተ ይሁን። የቤቱና የድሩ ያንተ ይሁን። የሚታየውና የማይታየው ለአንተ ይሁን የተወገደውና አንድ የሆነው ላንተ ይሁን የተሰወረውና የተከሰተው ላንተ ይሁን የተሸሸገውና የተገለጸው ላንተ ይሁን። ቅድስት የሰማያዊትና ንጽሕት የምትሆን የእግዚአብሔር ታቦት ሕግ እመቤት የጽዮን መሪት ሆነ። ከተባረከ በኋላ ሰግዶ ከአባቱ ተሰናብቶ ወጣ። ከአባቱም ጋር ተሰናብቶ ከወጣ በኋላ ጽዮንንም ከአልባሌ እቃዎች ጋር በቆሻሻ ልብሶች በሰረገላ ላይ በሌሊት መጫንን አስቀደመ። ሰረገላዎች ሁሉ ተጫኑ። አለቆች ሁሉ ተነሱ። ነጋሪት ተመታ። አገሪቱም ጮኸች። ጎልማሶችም ደነፉ። ግርማም ጋረዳት፣ ጸጋም ከበባት። የእስራኤል ጀግኖችና የመኳንንት ልጆች ስለተነሱ ሽማግሎች ዋይ ዋይ አሉ፣ ሕፃናትም ጮኹ፣ ባልቴቶችም አለቀሱ፣ ደናግሉም አለቀሱ። በእነሱ ምክንያት ግርማዋ ስለተወሰደባት እንጂ አገሪቱም የምታለቅሰው ስለ እነሱ ብቻ አይደለም። ጽዮን ከእነሱ እንደተወሰደች በግልጽ ባያውቁም በልባቸው አልሳቱትም ነበርና እግዚአብሔር የግብፅን የበኩር ልጆች በገደለ ጊዜ እንደነበረው አይነት መሪ ልቅሶ አለቀሱ። ከሰው እስከ እንስሳት ልቅሶ ያልነበረበት አልነበረም። ውሾች ተፋጁ፣ አህዮች ጮኹ፣ እዚያ የቀሩት ብርቶች ሁሉ እንባቸውን አፈሰሱ። የጠላት ሰራዊት እንደከበባትና አደጋ እንደጣሉባት፣ ፈጽመው እንደማረኳት፣ በጦር መሳሪያ እንዳጠፏት፣ አንዲት ታላቅ አገር ጽዮን ኢየሩሳሌም እንደዚሁ ሆነች። ንጉሱም ሰለሞን ስለ ልቅሷውና ስለ አገሪቱ ጩኸት ደነገጠ። የታላቁን ቤተ መንግሥት አዳራሽ የንጉሱን ክፍል መጋረጃ ከፍቶ አገሩ በሙሉ እነሱን እየተከተለ የእናቱን ጡት እንዳስተውትና ከሱ የሄደችውን እናቱን ተከትሎ እንደሚጮህና እንደሚያለቅስ ህፃን ሲያለቅስ ተመለከተ። ሲያለቅሱም በራሳቸው ላይ አመድ ይነሰንሱና ከዓይኖቻቸው እንባቸውን ያፈሱ ነበረ። ሰለሞንም የሄዱትን ግርማቸውን ባየ ጊዜ ደንግጦ ተንቀጠቀጠ። አንጀቶቹ ታወቁ። እንባውም በልብሱ ላይ ትንጠባጠብ ነበረ። እሱም ይህ ልጅ በመሄዱ የአገሩን ግርማ ስላፈረሰ የበኩር ልጆቼ ይዞ ስለተንቀሳቀሰ ክብሬ አልፋለች፣ የመመኪያ ዘውድም ወድቃለች፣ ሆዴም ተቃጥላለችና ወዩልኝ አለ። እነሆም ከዛሬ ጀምሮ ክብራችን አለፈች። ነቢዩ እንዳለው መንግስታችን እግዚአብሔር ለማያውቅ ለሌላ ሕዝብ ተሰጠች። ከእንግዲህ ጥበብና እውቀት ይሰጣቸዋል። አባቴም በፊቱ ኢትዮጵያውያንን ይሰግዳሉ፣ ጠላቶቹም አመድ ይቅማሉ ሲል ስለ እነሱ ተናገረ። በሌላ ቦታም ኢትዮጵያ እጆቿን ወደ እግዚአብሔር ትዘርጋለች። እሱምም በክብር ይቀበላታል፣ የምድርም ነገሥታት እግዚአብሔርን ያመሰግኑታል ይላል። በሦስተኛውም እንሆ ያለ ሕግ የተወለዱ ኤሎፍሊ ጢሮስና የኢትዮጵያ ሕዝብ ሕግም ይሰጣቸዋል አለ። ደግሞም ስለተወለደው ስለ ጽዮን እናታችን ይህስ ከኔ ስለተወለደው ስለዚህ ልጅ ይሆን ይሆንን እንጃ አለ በራሱ እንግዲህ ውድ ተከታታዮቻችን እስከዚህ ድረስ የታቦተ ጽዮን ሲሆን እንዴት አድርገው የበኩር የካህናቱ ልጆች ከኢየሩሳሌም ከንጉሥ ሰለሞን አውጥተው ወደ ኢትዮጵያ እንዳመጧት እንዴት አርግተውም ቀርጸው ታቦቷ እንደቀየሯት የነበረውንም የህዝቡን ልቅሶና ጩኸት እንዲሁም ደግሞ የሰለሞን ምንም መደንገጥ ተመልክተናል። ስለተከታተላችሁ እናመሰግናለን። በቀጣዩ በራ ግብር እስከምንገናኝ ጨር ቆዩልን። መስባት ለእግዚአብሔር። የሰሚ ዘሚካኤሊቱ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልን።